እሱ ጭሶ የነደደ እንደሆን የነደደ እንደሆን አመዱን ማፈሻ ገሉ ወዴት ይሆን ከዚህ በላይ ምን ያስለቅሳል ቤተሰብ ተቃጠልን እኮ ተቃጠልን እኮ ይቅር ይቅር ካንተ በቀር ፍቅር ኧረ የሚያስቀር አንዳች ነገር ያስቀርሽ አንቺ ሴንኬሎ እግር ኧረ እርሶ ሴትዮ ይከበሩ ታው ተው ሰውዬው ባለትዳራቸው ዳራቸው ተው እንዴ የትላንትና ቪዲዮ አላየችም እንዴ ይቺ ዘረጦ ዝርጥርጥ ለማንኛውም ይሄ ዘፈን የማዘፈን መሰላችሁ የቤዛ ዘፈን ነው የቤዛ ማለት ነው ቤዛ ማለት የጽጌ ጓደኛ የጽጌ ጓደኛ ዘፈን ነው ዛሬ ለአብርሃም የዘፈነችለት እትዬ ሜዳው አህያ ማለት ነው ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ አሰላሙ አሌይኩም ረህመቱላ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ እየወዳችኋለሁ። ለቤቴ ወይ ለሥራሬ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሜዳዋ አህያ የሄርሜላ እና እንዲሁም ደግሞ የጋሻ ያልቅበት ቪዲዮ ነው ማለት ነው። ዛሬ በቲክቶክ እንግዲህ እንደዚህ እየተዝረጠረጡብኝ፣ እሱ በወንበር ቁጭ ብሎ እሷ ልክ እንደ ጦስ ዶሮ ዙሪያው ዙሪያው እየዞረች ደግሞ። መቅበጥ አያምርብሽም በጣም ነው የሚያስጠላብሽ ማለት ነው። መቅበጥ የሚያምርባቸው ለምን አታዩላቸው? ማንቺ ሴንኬሎ እግር ማለት ነው። አንቺ መቆያ ግር ማለት ነው። አንቺ ሴት ምን ምን እየሆንሽ ነው ያለሽ? ይቅር ይቅር ካተ ወደ ፍቅር ይቅር እንደሚያስቀር አንዳች ነገር ያስቀርሽ። እውነቴን ነው የምልሽ አንቺ፣ የሚያስቀር ነገር አንዳች ነገር ያስቀርሽ። አንቺ ዱንዙስ ማለት ነው። አንቺ ዱንዙስ ማለት ነው። እናትኤ ትላንትና እኮ አላየሽም እንዴ ናፍቀሽኝ ነው የመጣሁት አንቺንም ቤቢንም ናፍቆኝ ነው የመጣሁት እያለ ነበር እኮ አንቺ ዘረጦ ማለት ነው አሁን አንቺ እውነቴ ነው ሞት ነው የሚሻልሽ ማለት ነው በግድ እያሽኮረመምሽ ኮረመምሽ በግድ በግድ በግድ የኔ ካላደረግኩ እያልሽ በግድ እየታገልሽ ነው ያልሽው ማለት ነው ሌላው የሞት ሞት ማለት ነው የሞት ሞት አንቺ አህያ ማለት ነው ትላንትና ምን እያላት ነበረ ያለህበት ሁኔታ እንዴት ነው ተመችቶሃል ምናምን ስትለው እኮ እንዳልተመቸኝና እንደተመቸኝ እኮ ነግሬሻለሁ ብሏታል። ማለት ያ ማለት ከአንቺ ጋር ሆኖ አልተመቸውም። ከአንቺ ጋር እንደዚህ የሚዝረጠረጠው ጋሻ አልቅበት ዶላር ሊያስቆጥርብሽ ፈልጎ እንጂ ፈልጎሽ አይደለም። ፈልጎሽ አይደለም። ምን ይሆነሽ ነው አንቺ ሴትዮ? የሚመክርሽ ቤተሰብ ዘመድ እንዶ ጓደኛ ቢጤ የለሽም? አንቺ ክርት ማለት ነው። እኛንም ራሱ እኮ ወንጀል ልታስአራ ገባን እንጂ ቤተሰብ ተባብረን እኮኑ እናቴ አንድ ላይ ተያይዘን የገባ ነው ወደ ላይ ማለት ነው። አንቺ ሴትዮ አንቺን ስንከታተል አንቺን ስንሰድብ፣ እኛም ይዘሽን ጎትተሽን ታስገቢ? ምን ነው አንቺ ራስሽን ችለሽ በገባሽ ማለት ነው። አንቺ ድግር እግር ማለት ነው። ያምሻል እንዴ? ከአንተ ወዳ ፍቅር ይቅር ይቅር። እውነት እንዶ የአያቴ ቅድሚ የአያቴ እንዶ አምላክ አንቺን ያስቀር። እውነት ነው ምልሽ፣ አንቺ ከንቱ ማለት ነው። እንዴ ተከብረሽ አትቀመጭም፣ እንጂ ልጅሽን አታሳድግም? እንዴ እኔ እኮ ምን አይነት ሴት ነው? ፈቶ የለቀቀብን ባልሽን ማለት ነው። እንዴ ባልሽ ሀያ አይልሽም ወይስ ምንድን ነው? እሱም እንዳንዳንዶቹ ምንድን፣ ምን ልበል እናንተ። ጉድ እኮ ነው እናንተ ቤተሰብ ምን አስባ ነው እቺ ልጅ ማለት ነው። እኔ እኮ ብያችኋለሁ ዛሬ እኮ ብያችኋለሁ ከእሷ ጋር እንደፈለገ እንዲዝረጠረጥ ፈልጎ ነው ድራማው እንዲቋጭ ያልፈለገው ብያችሁ ነበረ። ይኸው ሳይቆይ ሳይውል ሳያድር ኧረ ምን መዋል ሳይቆይ አሁን ነው ሁለት ሰዓት አልሞላሁም ቪዲዮ ከለቀኩ ማለት ይኸው ከእሷ ጋር እየተዝረጠረጠ መጣ። ደግሞ ጭራሽ ቁጭ ብለው አንገቷን አንገቱን ንቅንቅ ስታደርገው ቀና ብሎ ያያል ማለት ነው። አንተስ ወስላታ ነው እውነት ይለ ወስላታ ውስልትልት ማለት ነው አንተ ራሱ ራስን ማስከበር የማትፈልግ ማለት ነው። ታዲያ ምን ያዝረጠርጠሃል? ናፍቀሽ ግን የመጣውት እኔ አልተመቸኝ። ምን እንደዚህ ያልሆንኩ ምን ያስፍልሃል? ታዲያ አንተ ከእሷ ጋር እንደዚህ ለመዝረጠራጥ ከፈለክ ማለት ነው ዱ ምን አለበት አብርሃም፣ እውነት ንዶ ምልም ምን አለበት ራስን ብታስከብር ማለት ነው። ቀና ብሎ እንደው እንዴ ትላንትና ሩተን በፍቅር እንዳያት ዛሬም ሄርሜላ በፍቅር በስስት እያያት ነበረ። እውነቴን ነው። እንደነገርኳችሁ እንደ ጦስ ዶሮ ዙሪያውን ስትዞር አንገቱን ቀና ብሎ ጥርሱን አግጥጦ እሷን ያያል። ኧረ የሚያገጥ አግጥጣ። አንተ ሰውዬ ተው ተው፣ ጋሽ ያልቅበት ተው። ታድያ እኔን ልቤን የሚያሳምመኝ ነገርን ለምን ታደርጋለህ ስትልህ ትላንትና ምን መልስ መልሰላት አለ። አንተ እኮ መልስ የመመለስ ብቃቱም የለም። እውነቴን ነው ምል። ይሄ እንደዚህ አይነት ነገሮች እኮ ናቸው እኔ የሚያሳምሙኝ ነገሮች ለምን ትሰራለህ ያለች እኮ ይሄ ነው። ከሄርሜላ ጋር የምትዝረጣረጣው ፍቅር ፍቅር የሚያጫውተው ነገር ማለት ነው። ከእሷ ጋር ፍቅር ፍቅር አጫውተው ደግሞ ሄደ ናፍቀሽኝ ነው የመጣው ትዝታ ወደኋላ እንድትመለሽ ነው ቅብር ማስመሰል። በሳ ያንተ ማስመሰል እውነት በጣም እያስመሰልክን ያለው ማለት ነው። ጋሻ ያልቅበት እውነቴን ነው እንዲህ እኔ በዚህ ምድር ላይ እንዳንተ አይነት አስመሳይ በትዳሩ ላይ እንደፈለገ ቃቃ ጨዋታ የሚጫወት ዩቱበር አይቻላቅ። እንደነገሩ አሁን እያመጣቸው ነው አንተ መሳዮች ማለት ነው። ለምሳሌ እነ ማነው የሚባለው የሄለን ወንድም ማለት ነው፣ ናሂ ማለት ነው። አዎ ናሂ አይታችኋል። እርጉዝ ሚስቱን እንደዛ እያሰቃየ ዛሬም ላይ ራሱ ወልዳ አራስነት የምትቀመጥበት አታለች፣ እንዴት እንዴት እንደሚያሰቃያት ለዶላሩ እና ለዩቲቡ ቪዲዮ ሲል ማለት ነው እያመጣቸው እያጎረፍካቸው ነው እንዳንተ አይነት መሳያዎች ማለት ነው የሆነ በጣም ነው የሚያሳዝነው በትዳር ላይ እንደዚህ አይነት የምትማግጡት ዲ አንቺ ሆንሽ ሴሰኛ የሆንሽ ሴትዮ ባለጌ ማለት ነው እውነት እኔ በጣም እንድሰድብሽ ብሽ እያደረግሽኝ ያለሽ ማለት ነው ሌላውን ሴት እኮ እንዳንቺ እንድትረክስ ነው እኮ እያደረግሽ ያለሽ ማለት ነው ባለ ትዳርንሽ እናቅሻለን ይሄ ልጅ እናትንሽ እናቅሻለን ነገር ግን በዚህ ልክ ደግሞ መርከስ ምን ማለት ነው ፍቅር ፍቅር ካንተ ጎላ ምንድነው? ፕሮሞሽን ነው ምንድነው? እየሰራችሁ ነው ያላችሁት? ይሄ እኮ ሙዚቃ ከተለቀቀ በጣም ቆየ እኮ ከሀያ ዘጠኝ ከሰላሳ ሚሊዮን በላይ የታየ ሙዚቃ ነው ይሄ ሙዚቃ ማለት ነው። ገብታችሁ ምን ኢንተርቴንመንት ነው ላይ ነው የተጫነው ማለት ነው። እዛ ላይ ገብታችሁ ማየት ትችላላችሁ። ብዙ እይታ ያለው ነው። ቤዛ የእንትና የፅጌ ጓደኛ ዘፈን ነው ማለት ነው። ዶንቆሮ በስንት ዓመቱ ፕሮሞት ልሰሩላት ነው ወይስ ምንድን ነው እኮ አልገባኝ። ምን ፕሮሞት ነው እናንተ፣ ፍቅር ፍቅር ጨዋታ። አንተ እኮ ሚስትን እዛች ጋ አስቀምጠው አስቀምጦ ገና ያልተቋጨ እንትን እዛ ጋር አስቀምጦ ከሌላ ሴት ጋር ሙዚቃ፣ የፍቅር ዘፈን እየተዘፈነለ እሷም ልጇና ባሏ እዛ ጋር አስቀምጣ ከአንተ ጋር ግም ለግም አብረሃ አዝግም፣ ይላል እኮ የሀገሬ ሰው ማለት ነው። እውነቴን ነው የምላችሁ። አሁን እናንተ አሁን ይሄ ምንድን ነው ነው እኔ ጥያቄ ሁልጊዜ ጥያቄ የሚፈጥርብኝ እናንተ የምታደርጉት ድርጊት ምን በተመለከተ ነው። አንድ ለአንድ ዝሙት ነው። ዝሙት ስንል ደግሞ ለምን ዝሙት ትላላችሁ የምትሉ ነቦ ብዙ ዶንቆሮች አሉ። እነሱ ነው የምትከተሉ ማለት ነው። ድና ቁርቶች ማለት ነው። ቤትኛው ባህላችን ነው ሚስት አስረግዞ እዛች ጋር ቁጭ ብሎ ከሌላ ሴት ጋር የሚግማማ ማለት ነው። ያ ማለት ወጣቱንም እንደነዚህ አይነት እንደዚህ እንዲግማማ ነው የሚያደርገው ማለት ነው። እንዲግማማ ማለት ነው። እነሱ ዶላር ያሰከራቸው ናቸው። እውነቴን ነው የምላቸው እኮ ለዚህ ነው ሩታ ከሩታ ጋር ታርቅ ያለው ሰላም አውርጅ ያለው ብሎ ለመናገር አይፈልግም፣ ከእሷ ጋር እንደፈለገ ለመሆን ስለሚፈልግ ብያችኋለው እኮ ይኸው፣ አያችሁት አይደለም? ይኸው በቃ በዚህ ሁኔታ ነው የሚቀጥለው ማለት ነው። ሩታ ወልዳ በቃ ራሷን እንትን እስከምትል ድረስ በእንደዚህ ሁኔታ ነው የሚቀጥለው። ረ እናንተ እውነቴን ነው የምላችሁ ምን ልበላችሁ? እንደው ልቦና ይስጣችሁ ነው የምለው ማለት ነው። አንቺ ተንከሴስ ግን ይሁንሽ ድግርግር እውነት፣ ድግርግር ነሽ። አያምርብሽም። እውነት መቅበጥ አያምርብሽም። አሁን በዚች ልጅ ነው ትቀናላችሁ፣ በመልኳ ትቀናላችሁ። በቅናት አስወጣችሁ እንደዚህ የምትሉ ሴቶች ማለት ነው።